እልፍ አላፍ ዘመን የተሻገረ በምህንድስና ጥበቡም የላቀው ታላቁ የቻይና ግንብ ዛሬም ድረስ ዓለምን እያነጋገረ የዘለቀ ታምራዊ ስልጣኔ አሻራ ነው። ጥንታዊ ገናናው የቻይና ስልጣኔ ዘመን በአንድ ንጉሥ ተጀምሮ በዘጠኝ ስሮ መንግሥታት ግንባታው ቀጥሎ ለማጠናቀቅም ሁለት ሺህ ዓመታት በላይ የጠየቀው ታላቁ ግንብ የጽናት ጥግን ያሳየ ሕያው ሆኖ የቆመ ሐውልትን ቻይናውያን ራሳቸውን ከጠላት ለመከላከል ብለው በትውልድ ዥረት ያጠናቀቁት ግንብ ከግንብነት ባለፈ የቻይናውያን በትውልድ ቅብብሎሽ የቀጠለ የዓላማ ጽናት የታየበትም ነው። ቻይናውያኑ በዓለት ላይ ከቆመው ከዚሁ የትውልድ ጽናታቸውና ስልጣኔያቸው ፈቀቅ ሳይሉ በዓለም ልዕለ ኃያል የሆነ ሀገርን መገንባት ችለዋል። ለሀገረ መንግሥት ግንባታ የትውልድ ቅብብሎሽ ውጤት መሆኑን በገሃድ ለዓለም ያሳዩ ሕዝብ ናቸው። ታዲያ እንደ ቻይና ሁሉ በጥንታዊ ዓለም ስልጣኔ ታሪክ ገናና የነበረው የአክሱም ሥርወ መንግሥት መገኛ የሆነችው ኢትዮጵያ እንዴት ታሪኳን ማስቀጠል ተሳናት የሚለው ጥያቄ ይነሳል። በእርግጥ ከአክሱም ስልጣኔ ዘመን በኋላ በየዘመናቱ የታዩ እንደ ላሊበላ ውቅር አብያተ ክርስቲያናት፣ የፋሲል ቤተ መንግሥት፣ የሐረር ጀጎል ግንብ፣ የባሌሶፍ መር ዋሻ ሥራዎች የትውልድ ሥራዎች ሆነው ተጠቃሽ ናቸው። ነገር ግን ስልጣኔዎቿን ማስቀጠል የተሳናት ሀገር በየጊዜው ለሕልውና አደጋ ጭምር ስትጋለጥ ኖራለች። ስልጣኔዋ የሽቆለቆለ ስሟ በድህነት ዜጎቿን በተረጂነት የጻፉበትም የታሪኩ አካል የትውልድ ቅብብሎሽ ሲባል በትውልዶች መካከል በሚኖር ጠንካራ ተግባቦት የሚፈጠር የጠንካራ ሴት መወራረስ ቢሆንም በተቃርኖ የቆሙ ሕሳቤዎች ግን ኢትዮጵያን ዋጋ ሲያስከፍሏት ኖረዋል። ለአብነትም የሺ ዘመናት የሀገረ መንግስት ታሪክ አላት የምትባለው ኢትዮጵያ የዕድሜዋን ያህል ወደፊት መራመድ ተስኗት ባለህበት እርገጥ ጉዞዋን ይዛ ቆይታለች። ስርዓታዊና የተቋማዊ ቀጣይነት ችግሮች ወይም የተቋማት እና የመዋቅር ስብራቶች በማጋጠማቸው ምክንያት ነው። ከስልጣኔዋ ጋር ስሟ የተሳሰረው ቀይ ባህር በትውልድ ቅብብሎሽ ለዘመናት ቢዘልቅም ያጣችበት ታሪኳ ደግሞ የመልክዓ ምድራዊ እስረኛ እንድትሆን አድርጓታል። ተቋማትን እያጠናከሩ ከመገንባት ይልቅ ደምስሶ የመቅዳት አባዜ መንግስታት በተቀያየሩ ቁጥር የታየ የማይታበይ ሀቅ ነው። ተተኪው የቀደመውን አምርሮ የሚጠላ የቀደመው ተተኪውን የሚያብጠለጥል አካሄድም ከሀገረ መንግሥት ግንባታ ይልቅ በአፍራሽነቱ ጎልቶ የታየ ነው። ከመጣው ከሄደው ጋር ከዜሮ የመጀመሪያ አባዜን በማስቀረት ለሀገረ መንግስት ግንባታ ሁነኛ መሰረት የሚሆን ተቋማትን ማጠናከር ጊዜ የማይሰጥ የቤት ስራ ነው። ከታሪክ እስረኛነት በመውጣት ወደፊት መራመድና ነገን መስራት ሀገርን በትውልድ ቅብብሎች ለማጽናት ሁነኛው መንገድ ነው። ሀገር በአንድ ትውልድ አይሰራም፣ አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። በኢትዮጵያ በሀገረ መንግስት ግንባታ ሂደት ሕሳቢዎች ተቃርኖ ብትፈተንም፣ በትውልድ ቅብብሎሽ ሀገርን ለማስቀጠል የተደረጉ ተጋድሎዎች የሚዘነጉ አይደሉም። በየዘመኑ ኢትዮጵያን ሊወጉ የመጡ ኃይሎች ሁሉ ውርደትን ተከናንበው እንዲመለሱ ትውልዱ ሁሉ ከአባቱ በወረሰው የአርበኝነት መንፈስ ድልን ሲቀዳጅ ነው። በባርነት ሊገዛና ነፃነትን ሊገፍ የመጣን ኃይል አንገት አስደፍቶ የመመለስ ታሪኳም የአድዋ ድል ሕያው ምስክር ሆኖ ይነሳል። በሀገር ህልውና ላይ በህብረት የመቆመ ሴት በኢትዮጵያውያን ዘንድ ከትውልድ ወደ ትውልድ የቀጠለ ነው። የአድዋ ድል ለጥቁር ህዝብ ፋና ወጊ እንደሆነ ሁሉ ታላቁ የኢትዮጵያ ሕዳሴ ግድበም በትውልድ ቅብብሎሽ እውን የሆነ ፕሮጀክት ነው። የዘመናት በአባይ ወንዝ ላይ መልማት ቁጭት እውን ለማድረግም በቀዳማዊ ኃይለ ሥላሴ የተጠነሰሰው ሐሳብ ከ50 ዓመታት በኋላ ግንባታው ተጀምሮ በ14 ዓመታት ውስጥ መሪዎች ቢቀያየሩም በፈተናዎች ጸንቶ በመቆም እውን ማድረግ የተቻለበት ቀጣይነትና ዘላቂነት ትልቅ ትምህርት ልንወስድበት የምንችልበት እንደሆነ ያሳይ ነው። ስለዚህ መጨረስ የሚለው ነገር ትልቅ ትልቅ ትምህርት የምንወስድበት ነው። ምክንያቱም ትልቁ ስብራታችን ያ ነው፣ በተቋምም በፖለቲካም በኢኮኖሚ ማለት ነው። የሕዳሴ ግድብ ከኤሌክትሪክ ኃይል ባለፈ በትውልድ ቅብብሎሽ ይቻላልና የጽናት ውርስን ያስተላለፈን በእርግጥ ኢትዮጵያውያኑ ለትውልድ የሚሻገሩ ተቋማትን መገንባት ላይ ያሉ ስብራቶችን በማድረግ በሀገር ግንባታ ላይ መሰረት የሚጥል ስራ ማከናወን እንደሚገባም በሕዳሴ የተገለጸ ሀቅ ነው ከመጣና ከሄደ መንግስታት ጋር እያያያዙ መንግስታት በሄዱ ቁጥር ከዜሮ የመጀመር አባዜን በማስቀረት ዘላቂ እንዲሆኑ በሁሉም መስክ ስራዎች ሲሰሩ ቆይቷል። በሁሉም አሁን በጠቀስኳቸው በሲቪል ሰርቪስ፣ በጸጥታ ተቋማት፣ በማህበረሰብ ተቋማት፣ በሲቪክ ተቋማት እነዚህ ስራዎች በደንብ እየተሰሩ ነው የሚገኙት እነኝም በመኖራቸው ምክንያት ነው ዘላቂም ሊሆኑ የሚችሉት ደምስሶ ሰው ከመጀመር አባዜ በመውጣት በፈተናዎች ባለመበገር በጽናት በመቆም መልካም ነገሮችን ማስቀጠልና ጊዜውን እየዋጁ ማሳደግ እንዳንጋፋው የኢትዮጵያ አየር መንገድ ሁሉ የትውልድ ስራ ሆኖ በየዘመናቱ እውን ማድረግን ይጠይቃል።